ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን፣ እንደምናላችሁ የዕለቱን ዋና ዋና ያልናቸውን ዜናዎቻችንን ይዘንላችሁ ቀርበናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በቅድሚያ ጎህ ብሮድካስቲንግ ሰርቪስ ሶስተኛ አመቱን የምስረታ በዓሉን በማስመልከት የልዩ ምስጋናና የሽኝት ፕሮግራም በትናንትናው እለት አዘጋጅተዋል በፕሮግራሙ ላይም የፊት አውራሪ ሀብተ ጊዮርጊስ የልጅ ልጅ የሆኑት ወይዘሮ ተስፋነሽ ደገፉ ና ጥሪ የተደረገላቸው እንግዶች ተገኝተዋል በፕሮግራሙ ላይም የመክፈቻ ንግግር ያደረጉት የጎህ ቴሌቪዥን መስራችና ዋና ስራ አስፈጻሚ በሚዲያ ስማቸው የሚዲያው ድሮን የሰላም አምባሳደር የሆኑት ኮር ዳዊት ጌታሁን ጎህ ቴሌቪዥን ይህ ለመድረስ ብዙ ውጣ ውረዶችን እንዳሳለፈና በቁጥር ይህን ያክል ነው ብሎ ማስቀመጥ እንደማይቻል ተናግረዋል። እነዛ ያለፉ ጊዜያቶች በጣም የመከራ ጊዜያቶች፣ ከህይወት በኋላ ሌላ አዲስ ህይወት እያሳለፉ ያለበት ጊዜ ነው። ዳኜ ቅድም የተናገረው ነገር እዚ ጋ ያመሳስላል። ምንድ ነው እዚህ አንድ ሰው አለ በመሀላችን፣ በጣም የሚገርማችሁ ነገር በሞትና በህይወት ውስጥ በነበርኩበት ሰዓት ላይ ታሪኩን ለመጀመር ከባድ ነው። አልጀምረውም። ዝም ብዬ ብቻ ግን እንደ ባለውለታ የኔን የመጨረሻ የኔን የመጨመሪያ የኔ መኖር መሞት መናገር መመስከር የሚችል አንድ ታላቅ ሰው አለ እና ለዛ ሰው ደግሞ በዛ በመከራ ስቃይ ውስጥ አብሮኝ ላሳለፍኩት ህይወቴ ከኔ ለመታደግ አንዱን ዋጋ የከፈለ ኢንስፔክተር አዳን እዚህ ያለና ሞቃለጅ ብጭ ባርጉልታ ኮር ዳዊት ጌታሁን ጎህ ቴሌቪዥን በቻሉት መጠንና አቅም እንዲሁም በሀሳብ ላገዙና ለደገፉ ግለሰቦች እንዲሁም ለተቋሙ ሰራተኞች የዕውቅናና ሽልማት አበርክተውላቸዋል። እንግዲህ ለዚህ ታላቅ ቀን ለዚህ ላበቃን፣ ወይዘሮ ፍሬዎት አንድ ጊዜ ወክለሽልን የምስጋና ስጭን ወደዚህ ትብጭልን። መልካ ወጂ ማህበር ጭምር ይሄንን ምስጋና ወረቀት አቅርበናል። ይሄው ለአቶ መልካ ሞቅ ያለ ጭብጨባ አድርጉላቸው፣ አጭብጭብላቸው። ሁለተኛ ብዬ የምለው በታሪክ ባለውለታዬ፣ የህይወቴ መስካሪ ኢንስፔክተር አዳነ ወደዚህ መተ ነው ከዛ ሽልማቱን በክብር የሰጡት የሰላም አምባሳደር የሆኑት ሙዝ ገብረ ሕይወት ኮር ዳዊት ጎህን በመመስረት ትልቅ አስተዋጽኦ ማድረጋቸውን ጠቅሰው፣ ጠንካራ እንዲሁም ለሀገር እድገትና ሰላም የሚተጉ መሆናቸውን ገልጸዋል። ሌላኛው የእውቅናና ሽልማቱን የሰጡት የፊት አውራሪ ሀብተ ጊዮርጊስ ድነግዴ የልጅ ልጅ የሆኑት ወይዘሮ ተስፋነሽ ደገፉ ሲሆኑ ሀብተ ጊዮርጊስ ድነግዴን ሲከታተልና በሀብተ ጊዮርጊስ ድነግዴ ስም ብዙ ነገር ሲያስብ የነበረ አቶ ዳኘ አባመላ ወይም ሀብተ ጊዮርጊስ ድነግዴ የመጀመሪያ የኢትዮጵያ መከላከያ ሚኒስቴርና በጣም ጥበበኛና አስተዋይ መሆናቸውን ገልጸዋል። ሀብተ ጊዮርጊስ ድነግዴ ሚኒስትር ከሆኑ ዘንድሮ 118 ዓመት ይሞላቸዋል። የመጀመሪያው የኢትዮጵያ መከላከያ ሚኒስቴር ናቸው፣ የመጀመሪያው ናቸው። ሲቀጥል ሀብተ ጊዮርጊስ ዲነግዴ አባመላ አስብ የነበርኩት እኔ ነጋዴ ነኝ። በጣም ጥበበኛ በጣም አስተዋይ በጣም ጎበዝ ናቸው እና የሚያደርጉት ስራ አስደናቂ ነው። እሳቸውን አባመላ የጦር መሪ ብቻ አይደሉም፣ አባመላ ዳኛ ብቻ አይደሉም። አባ መላ የሚያውቁ ናቸው እና ዳትስ ዋይ አባመላይ የተባሉት እና ጥበባቸው ይገርመኛል። ሀይኪዋቸው በጣም ይገደንቀኛል። በዛ ላይ ደግሞ መታየትን የማይፈልጉ ነገር ግን ከአካል ሁሉ መሰብሰቢያ የሆነ የጀርባችን የለም እዚህ ጋር መጋር ከሚመስለው የታችኛውን የላይኛውን ሁሉንም በደንብ አርጎ የሚጠብቅ እችን የምንወዳትን ሀገር ካስተላለፉልን ድንቅ ሰውሳቸው ናቸው እና ስለሳቸው

እሳቸው እየዳኙ እያለ በጊዜው እንደ ቡና ቤት የሚመስል ሴቶች ጋ አድሮ ሰው እርጎውን ጠቅቶ ምናምን ብሎ አድሮ የበልቶ የጠጣበትን ዝም ብሎ በህግ አምላክ እባክህን ስጠኝ ሲሉ እሳቸው ይሰማሉ። እምቢ ብሎ ዝም ብሎ ይሄዳል። አሁንም በህግ አምላክ ሲል ጸጥ ብሎ ይሄዳል። የሴት የቱ ጩኸት እየጨመረ በሄደ ቁጥር በኢትዮጵያ አምላክ ሲሉ ጥረ ችሎታቸውን አቁመልኝ አሉና ያዝልኛሉ፣ ይዘው ገቡ። እሳቸው ማለት የመጨረሻ የችሎት በቃ የመጨረሻ ችሎት ናቸው እና ክስ ከንጉሠ ነገሥቱ ናቸው እና አቁምልኝ፣ እዚህ ጋር ነው ኢትዮጵያ ተጠራች። በኢትዮጵያ አምላክ ሲባልም አልቆምም ይሄ ጉልበተኛ፣ ጠሩትና፣ ምንድን ነው በኢትዮጵያ አምላክ እየተባለክም አልቆምክም? እና ከኢትዮጵያ በላይ ምን ሊጠራ አልፈለግም። ምንድን ነው በደሌሽ ተብሎ እሳቸው ሲጠየቁ፣ ጌታዬ በልቶ ጠጥቶ እኔ ጋር ድሮ እንዲህ አድርጎ አልከፍለኛል። ምን በላ? እርጎ እንኳን ጠጥቷል?